ስለላ በተለይም ስለላ ስለላ ስለላ የጦርነት ዋና ቁልፍ ነው ማለት ነው። ለምሳሌ ስለላ ቁልፍ መሆኑ እንተቃላችሁ፣ በአድዋ ጊዜ ባሻይ አው ዓለም ለጣሊያን ከጣሊያን ጋር ነበርና ለጣሊያን የቻነል አንድ ቀን ሰብስክራይብ እንደምታደርጉ እርግጠኛ ነኝ ማለት ነው። ሙያ መማር ትፈልጋለህ? በማንጃ ፍቃድ፣ በመካኒክ፣ በቅድን ዲዛይን ልብስ ማለት ነው። ይህ ቻነል በተለያዩ ሙያዎች ያሰልጥናል። እናንተ ሰብስክራይብ እና ላይክ ያደርጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። ሰላም ለእናንተ ይሁን። እንኳን ወደ ስቻለ በሰላም መጣችሁ። ዛሬ ደግሞ አንድ መጽሐፍ ይዘን መጥተናል ማለት ነው። በጣም ምርጥ መጽሐፍ ነው እንደምትወዱት እርግጠኛ ነኝ ማለት ነው። ቀጥታ ወደ ቪዲዮ ከመግባታችን በፊት በባካችሁ ሰብስክራይብ የሚል ንኩት። ከዛ በመቀጠል ደግሞ ይሄን ለሁሉ እንዲዳርስ ላይክ አድርጉት፣ ኮሜንት ጻፉት። ከዛ በመቀጠል ወደ መጽሐፍ እንሄዳለን ማለት ነው። እሺ የዛሬ መጽሐፍ 33 የጦርነት ስልት ወይም 33 የጦርነት ጥበብ ብሎ ያስቀምጧል። በረበርት ግሪን የተጻፈ መጽሐፍ ነውና አሜዚንግ፣ ምርጥ መጽሐፍ ነው። ባለፈው የ48 ስልጣን ህግ ብለን ሪቪው አድርገው ነበርኩና ብዙዎቻችሁ እንደወደዳችሁ ኮሜንት ላይ ጽፋችኋል። እኔም አመሰግናለሁ። ይሄም እንደምትወደድ እርግጠኛ ነኝ። በቀጣይ ደግሞ ይሄ መጽሐፍ የሮበርት ግሪን እያነበርኩ ነው። እሱም ሪቪው አድርግላቸዋል ማለት ነው። ሮበርት ግሪን በነገራችን ላይ ሮበርት ግሪን ብለን ስናነሳ ከሌሎች ፀሐፊዎች ለየት ያለ ማንነትና፣ ለየት ያለ አቋም፣ ለየት ያለ መጽሐፎች ነው የሚጽፍ ማለት ነው። እና ከሰላሳ ሦስት ግን ስምንት ነጥቦች ነው ይዤ መጣሁት፣ ማለት ነው። ቀጥታ ወደ ነጥብ ልግባላችሁ ማለት ነው። አንደኛው የውስጥ ጦርነት አውጅ። መጀመሪያ ላይ ማለት ነው፣ መጀመሪያ የውስጥ ጦርነት ማለት ማለት ነው፣ ጓደኛ ወይም ደግሞ ጠላትና ወዳጅ እወቅ ማለት ነው። በስልጣን ላይ ባለህበት ወይ ደግሞ ወታደር ልትሆን ትችላለህ፣ ሜሪ ልትሆን ትችላለህ፣ መኮንን ልትችላለህ። ስለዚህ ምን ማድረግ አለብህ ማለት ነው? መጀመሪያ የውስጥ ጠላት ማወቅ አለብህ ማለት ነው። ማን የሆነ ውሳኔ ስትወስን፣ ማን እንደሚቀራንህ፣ ማን እንደሚቀበልህ፣ ማን ለአንተ ብሎ እንዲሰዋልህ፣ ማን ትክክለኛ እንደሚያማክርህ፣ ማን ፈጥኖ የሚክድህ፣ ማን አሳልፎ እንደሚሰጥ በደንብ አድርገህ እወቃቸው መርምራቸው። ይህ ስታደርግ እነሱ ማወቅ የለባቸውም ይላል። ስለዚህ አንተ በሚመች ሰዓት ይህ ነገር አጥንተህ ካወቅህ በኋላ ስጉምት ወሰደላችሁ እንጂ ምን ማድረግ ያለብህ እነሱ ማወቅ የለባቸው ማለት ነው። ዋነኛው ጠላቱ የኩናት ውድቀት ወይም ደግሞ ስኬት የሚሆነው መጀመሪያ የውስጥ ጠላት ነው። የውስጥ ጠላት አሳልፎ ሊሰጥ ይችላል። ምስጢር አሳልፎ ታላሪ ይችላል። ስለዚህ መጀመሪያ ውስጥህ አጽዳ ማለት ነው። ሁለተኛው ድልህ፣ ስኬትህ፣ ሞትህ አሁን መሆን ነው ብራቸው። ለወታደረ ለራስም እንደዛ ማለት ነው። ይህ ምን መሰላችሁ፣ ይሄ አንድ ታሪክ አለ። የሆነ ደሴት ለመቆጣጠር ተሸጋግሮ ደሴት ወይ ነው በጀልባ ተሻግሮ ሄዶ ደሴቱ አካባቢ ከደረሰ በኋላ የደሴቱ ማህበረሰቦች ለወታደሮ እናንተ ምን እንድታረግ መጣችሁ? እናንተ እኮ መሳሪያ አላችሁ፣ ኃይል ሰው አላችሁ። አሁን እዚህ ያለ ሰራዊት እኮ ሰው ወታደሩ በጣም ብዙ ነው፣ አጽዋርም አለው። ስለዚህ እንዴት አርጋችሁ እናንተ ለዚህ ሰራዊት ልታሸንፍ ትችላላቸው? ዝም ብላችሁ እጃችሁ ብትሰጡ ይሻላችኋል፣ ወይ ደሞ ሽሹ ምናምን ስላችሁ ከዛ በኋላ የመኮንኑ ምክትል ለመኮንኑ ለጀነራል ሄደ ነገረው ወታደሮች በኢንፎርሜሽን ፈሩ እዚህ ምናደርጋለውና ጧት ደሴቱ አካባቢ ወይም ደሞ እዛ ጫፍ ባህሩ ጥራቸውን አዛ ሰብስባቸው አለውና እሻልን ሰበስባቸው እና ወታደሩ ይሄ ጀነራል ምናለው ጀልቦች አቃጥላቸው አለ ማለት ነው ስለዚህ ተቃጥለት ማለት ስለዚህ ያላቸው አማራጭ አላቸው ወይም ወደፊት ማሸነፍ ነው ወይም ደግሞ መሞት ነው። መመለሻ መሸሻ የላችሁ ማለት ነው። ስለዚህ ቆጦ ሽንት ገትሮ ሽንት ሰጠጥቶ መዋጋት ጀመረ ማለት ነው። መመለሻ መሸሻ የሚባል ድልድይ ማፍረስ ማለት ነው። ጀግና ወደፊት ምበር ወደ ኋላ የለም ማለት ነው። በቃ እንደዛ አድርገህ አሳሙናቸው። በቃ ቆራጥ አንድ እድል ብቻ እንዳላቸው ንገራቸው። በቃ አንድ እድል ወይም መሞት ወይም ማሸነፍ በቃ ስለዚህ ያለ አማራጭ ከመአን ስለሆነ ሰው ደሞ ማሸነፍ ብቻ ማለት ነው። ለዛ አድርገ ቁራጥ አድርጋቸው ያለን እድልም ተጠቅመን ማለት ነው። ሶስተኛው ፍጥነት ይኖረው። ይሄ በጣም በጣም በጣም በጣም አስፈላጊ ነው። ፍጥነት ማለት ፍጥነት በእኩልነት ላይ በጣም ብዙ ኪሳራ ሊያደርስ ይችላል። ሊቀንስ የሚችል አንዱ ፍጥነት ነው ማለት ነው። ታላቁ አደለስ ፍጥረት ድፍን አውሮፓ በቀ በተወሰነ እንትና የተቆጣጠራት ማዕበል ይሁን ነጎድጓድ ማለት ነው በቃ በፍጥነት ስለም እንትና የሚያደርግ ማለት ነው ወይም ደሞ ዝናብ የሌለ ደረቅ ነጎድጓድ ማለት ነው እዚ በቃ እሱ ጠላት በሚያስበው ወይም ደሞ ባላሰበው ሁኔታ እንደ ነጎድጓድ ድረስበት ማለት ነው ምን ማለት ነው ይሄ እሱ በማያስበት አሁን እ ባልተዘጋጀበት ከጠላት በላይ ፍጥነት ይኖረው ማለት ነው በቃ ይሄ ፍጥነት በቃ የኩናት አንዱ መለኪያ ፍጥነት ነው ይላል ማለት ነው። ደሞ እንዳሉ ልክ እንደሚዳቋ ሚዳቋ ሁን ስትተኮስላት ስትተኮስላት ወጅ በርበር ነው የምትለው ማለት ነው። ስለዚህ አንድ ወደ ባህር ልትገባ ትችላለች ወይም ወደ ጥላቷ ወደ አንበሳ ልትገባ ትችላለች ማለት ነው። ስለዚህ ሰው ደግሞ ከፍርሃት ጋር ነው የተፈጠረ ማለት ነው። ስለዚህ እቺ የምታስፈራው ፍርሃት ኤሌክትሪክ የምታስጨብጠው ፖይንት ይዘህ ምን ማድረግ አለብህ? መሄድ አለብህ። እቺ ስትነካው ተናዶ ሲወጣ አንተ መልክ እንደ ህፃን ልጅ እጁ ይዘህ በምትፈልግበት ቦታ ርምስ አድርጎው ይላል ማለት ነው። በሌላ አባባል ይሄ ማለት ነው፣ ተናዶ ለአንተ ለማጥቃት ከወጣ ምን ማለት ነው? አንተ ጦሩ አንተ መራው ማለት ነው። ወይ ደግሞ አንተ በሚያስፈልግ ሰዓት እንትን አደረግ ማለት ነው። ድብያ ማለት ነው። ወደ አንድ ቦታ እየተጓዘ ያለ ለመሀል እንትን አድርገ ፕሬሽን ማድረግ ማለት ነው። አምስተኛው ግራብ ይሄው ነው። ምንድነው ይሄ ሴንተር ኦፍ ግራቪቲ ይሄ ማለት ነው መሰላችሁ፣ ለይትህ ምሰሰው ማለት ነው። ይሄ ምን መሰላችሁ፣ ይሄ ቡቲ በቡታ አትመልስ ማለት ነው። ቡቲ ቡቲ መመለስ ማለት ይሄ የመጨረሻ የወረደ የጦርነት ጅልነት ቡቲ ቡቲ መመለስ ማለት ነው። ይሄ መሆን የለበትም። ምን ማድረግ ከጎተራው ከመታገል፣ ለጎተራው የደገፈው ጠጠር ከሷ ጋር ተታገል። እቺ ለጎተራው የደገፈች ጠጠር ከበተንካር፣ ጎተራው ይዘረገፋል ማለት ነው። ልክ እንደዛ ቁልፉ ስስ ብሉት አይተህ ለጠላትህ ሸቅ አድርግለት ማለት ነው ምን ማለት ነው? አሁን መሀንዲሶች አውራሱ መሀንዲሶች ምን ያደርጋሉ? ያረጀ በጣም እንትና ካለ ሕንጻ ካለ ምን ያደርጋሉ ማለት ነው? ለሁሉም እያፈረሱ አይቆይም። ምን ያደርጋሉ? ዋናው ሙሰሶ ወይም ደግሞ ኮሎኑ ወይም ይሄ ሙሰሶ አለ፣ ይሄ ዋናው የተሸከው እንደሱ ሆነ በረቀት ነው ይመታሉ። ሲገነቡም ሲገነቡ እንደዛ ሲገነቡ ዋናው ተሸከም ነው ብዙ ትኩረት የሚያደርጉት ብዙ ጥራት የሚያደርጉት ብዙ የተለየ ብረትም ወይም ሌላ ሌላ የሚያደርጉ ማለት ነው። ልክ ይህ ማለት አሁን እንዲያውም አንድ ጓደኛ ምን ይላል፣ መኪና የጦር መኪና ስትመጣ ነዳጅ ዋቺ ጫፋለች እሷ መምታት አለበት። ሰክነታ ያው ትቃጠላለች በራሷ ይላል ማለት ነው። ይሄ ከሁሉም ከአካሉ እንትና ከማድረግ ከመታገል እንደቁንጫ ይእየገባ ማሳቃየት ማለት ነው። በጣም ከባድ ሊሆን ይችላል ማለት ነው። ስድስተኛ ሰዎች አንባብ ሆን ይሄ በጣም በጣም ነው። ይሄ በጦርነት ብቻ አይደለም ሚሰራ ማለት ነው። በጣም ይሰራል ማለት ነው። ሰዎች ማንበብ ከቻልክ የጦርነት ግማሽ ሄዳል ማለት ነው ማለት ነው ይላል ማለት ነው። መሪዎች የአንተ ጠላት መሪዎች መግለጫ ሲሰጡ መግለጫ ብቻ ተስማ ከውስጡ ሆኖ የሚረብሻቸው ኢንፎርሜሽን አእሙራቸው ምን እንደሚል ተክላይ ማንነታቸው ምን ማድረግ አለብህ መመርመር አለብህ ማለት ነው። ስለላ፣ በተለይም ስለላ፣ ስለላ የጦርነት ዋና ቁልፍ ነው ማለት ነው። ለምሳሌ ስለላ ቁልፍ መሆኑ ምን ታውቃላችን? በአድዋ ጊዜ ባሻዬ አለም ለጣሊያን ከጣሊያን ጋር ነበረ። ለጣሊያን ምናደርገ ሌሊት አስራ አንድ ሰዓት እዚ ከባቢ ከገባ እነሱ ቤተክርስቲያን ስለሚገቡ ሌሊት አስራ አንድ ሰዓት ከበን እንማርካቸዋለን ብሎ እንትን አደረገ ነገራቸውና እንዴ ጥራራክ ምናምን ብሎ ቀለና ሲገባ ረምሳ አደረኩት ማለት ነው። ከራሳላ እንትን አድርጎ ማለት ነው። ስለ ስለላ ዋና ማጠናከር ያለብህ ይህ ነው ስለላ ለመውጣጣት ደግሞ የሆነ ቁጣ ምናም መጠቀም ያለበት መጠቀም ያለበት ምንድነው ጓደኝነት ብትችል ብትችል አሳልፈ በመስጠት የሆነ ነገር በመስጠት ልግ ልግ ማለት ነው ስለዚህ የራሱ አንድ ምንድነው ሌላ መጽሐፍ አለ አንድ ሰው የሆነ ነገር መጠየቅ ከፈለክ ወይም ደግሞ ለምሳሌ አንድ ይሄ ለተወደርሱበት ነው ይሄ መኪና የገዛው ወይም ይሄ ፎቅ የገዛው ከየት አባቱ ያመጣዋል ይሄ እንደዛ ሰርቆ ነው ምናምን ይላል ማለት ነው የሆነ ነገር ስትፈልግ መጀመሪያ ስለራስህ ተች ወይም ደግሞ የሆነ ነገር አሁን ስለመንግስት ተቃውሞ ወይም ስለመንግስት ያለው አስተያየት ማወቅ ከፈለግ ለመንግስት ተች ያለበት ዝም ብለህ ማለት ነው። ስለዚህ ተች ያው ግን ወብለ ስሙ ይተቻል ማለት ነው። እሱ ሪቪው አድርጋላችሁ ላይ ላቀማት አንድ መጽሐፍ አለ በጣም እና ምንድነው ሰዎች ማንበብ የግድ ማንበብ አለበት ማለት ማወቅ አለበት ማለት ነው። ልክ ነው አሁን አንዳንድ አንድ ምን እንትና በአስር ውጊያ ብትሸነፍ በህይወት ካለ ልታሸንፍ ነው የቆየ መጨረሻ ኩና ግን ማሸነፍ አለበት። ከሽንፈትህ ተምረህ እንደገና ተደራጅተህ ማሸነፍ አለበት። ልታሸንፍ ነው የቀረህ ያው በጣም በቃ ልታሸንፍ፣ አሁን ያለህ ልታሸንፍ ነው የቀረህ። በቃ እንደገና ተደራጅተህ ችግርህ ቀርፈህ የነበረህ እንትና አድርጋ አርመ እንዳዲስ ትሄዳለህ ማለት ነው። እንደውም ምን ይላል ጋስፖር ይሄ ዳማች የሚጫወትበ የሚጫወትበታላ ምን ያደርጋል ትንሽ ሲጠጥ መጨረሻ ላይ ግን ያደርጋል ዋናው ንጉሱ ይማርከዋል ማለት ነው። ልክ እንደሱ ማለት ነው። አሁን ዳማ ነው ምን ልብ እና እኔ ጫወታለሁ። እም ጓደኞቼ በደንብ አድርጌ አውቃቸዋለሁ፣ ምን እንደሚያስብ ቤት አድርገው እንደሚሄዱት ማለት ነው። ስለዚህ እኔ እነሱ በሚሄዱበት ጠቅጠቅ አደርጋለሁ፣ ከዛ በኋላ አሸንፋቸዋለሁ ማለት ነው። ሌላ አዲስ ምንም እኔ ከኔ ከዚህ በፊት ከኔ ተጫውቶ የማያውቅ ሰው ከሆነ ግን ግራ ይገባኛል፣ ምክንያቱም ቤት እንደሚሄድ ምን እንደሚያደርግ አላስ። እሱ ግን አያውቁም እኮ እራሱ እኮ ችሎቱ የለውም። ግን ውስጡ አልመረመርኩም፣ ምን እንደሚያስ ምን እንደሚያውቅ አልመረመርኩም፣ ወይንም አልሸመደድኩም ማለት ነው። ልክ እንደዛ ነው። የሰው እንትና ስትመረምር ምን ማድረግ አለ ስሜት ታውቀዋለህ። ደስ ምላሽ መስጠት። ሌላኛው በመካከላቸው ጠብዝራላቸው። ይሄ ማለት የማያስማማቸው ጉዳይ ለይተህ እወቅና በዛን ጉዳይ ግባ ማለት ነው። በቋንቋ ሊሆን ይችላል፣ በሀብት ሊሆን ይችላል፣ በዘር ሊሆን ይችላል፣ በሃይማኖት ሊሆን ይችላል። ሰሜን ደቡብ እያልክ መባታተን ማለት ነው። በመካከላቸው አጀንዳ መስጠት ማለት ነው። ስለዚህ አንዱ ከአንድ ጋር ሆነ፣ ምን ማድረግ አለብህ? ለአንድ ወዳጅ አንድ ጥላት አድርጉ ከዛ በኋላ ሁለቱ ሲባሉ አንተ መጨረሻ ለሁለቱ ስጉምት መስታለህ ማለት ማለት ሰው እንትና ነው። ይሄ አሁን የጦር መሪዎች አብዛኞች ስልጣን በስልጣን በምናም በምናም እያደረግ ምን ማድረግ ይሄ በሀገራችን እየተከሰተ ነው ያለ በዓለም መሪዎች እየተከሰተ ነው ያለ ማለት ሌላኛው ጦር

በሆንክበት ጊዜ እና ሌላ ጠላት እየጠሩ በላይ ሆኖ የሚመራ ከሆነ ያው የሚጠቀሙ ቆራጣ ድያ ምናምን የሚባሉ እነዛቸዋል ና ስለዚህ እንደ ሁኔታ ነው። እንደ ሁኔታ ማለት እንዳጠቃቀሙ ነው የምጠቀሙ እንጂ እርስ በርስ አይጋጭም ለማለት ያክል ነው እና ምክንያቱም በአንድ ላይ የታጎረ ስራዎች ለማጥቃት በጣም ምቹ ነው ይላል። በጣም ምቹ ነው እንኳን በአሁን ያለንበት ዘመን የጦርነት ዘመን የትደረስ እናውቃለን። በአርባ በታት ነው ማለት ነው በቃ የማትጨበጥ በዛን እሳት ትለኩሳለህ። በዛን እሳት ትለኩሳለህ። መሄጃ አጣው። የመጨረሻ ምን ይላል? ምንድን ነው ይሄ ጦርነት? ራስህ እንዳትጀምር ጦርነት። በአለም ላይ አስከፊና ባለጌ የሆነ የመጨረሻ የወረደ የዘቀጠ የሰበሰብከው ገንዘብ በሙሉ በእሳት አይን ያየህ ማቃጠል ማለት ነው። ይሄ ብቻ ደግሞ አንደኛ በብር የማይገመት ህይወት የሰው ህይወት ነው የምታጠፋው ማለት ነው። የሚንቆረቆር ላባል የሚ እጅ የሚቆረጠ እግር የሚቆረጥ። ስንት በረሃብ ሰው ይሞታል፣ ስንት ከቤት ይፈናቀላል፣ ስንት ሀብት ያጣል። ጦርነት ዘው ብለህ ወደ ጦርነት አትግባ፣ በተቻለ መጠን ጦርነት ለማስወገድ ጣር ይላል። ያው እቺ ከሁሉም ህግ እቺ ነው የወደድኳት። ትክክል ነው በጣም በቃ። ከጦርነት በዚህ ዓለም ከጦርነት በላይ አስከፊ ነገር የለም። በጣም በጣም በጣም አደገኛ ነው ይሄ ጦርነት። አንድ ብቻ አይደለም የሚያጠፋው ከሁሉም እንስሳው ትልቁም ትንሹም በቃ በሙሉ ነው። አሁን ብታሸንፍ እንኳን ስንት ዋጋ ከፍለናል። ብታሸንፍ ምንም ቫልዩም የለውም። ብታሸነፍ እንኳን ራሱ ነው አሸናፊ ብትሆን ቫልዩም የለውም። ስለዚህ ምን ማድረግ ጦርነት ላለመግባት መጠር መጣር አለብህ። ሰላም የሚፈልግ አጥቆ ወታደሩ ያደራጅ ወይም ደሞ ለጦር ዝግጁ ይሆን ይላል። እቺ አባባል እንዴት እንደሆነች ብቻ ነገራቹ ነገራቹ አልችልም። ስለዚህ የሮበርት ግሪን በትንሹ ይሄ ይመስላል። ያ መጽሐፍ ጽፋን ቡድን በደንብ ይረዳቻል። እነዚህም በሃይላይት ነው ነውከካቻው ያለው አው በነገራችን፣ ለመጨረሻ ላይ የምላቸው ግን የቻነል አንድ ቀን ሰብስክራይብ እንደምታደርጉ እርግጠኛ ነኝ። ማለት ምክንያቱም የቻነል በተለያየ ሙያዎች መስጠና ምሽት በማንጃ ፍቃድ ዙሪያ፣ በአውቶሞቲቭ በቅድን ዲዛይን ልብስ ሙሉ ሙሉ ኮርስ ማለት ነው። ይሄ ደግሞ ስለ ኤሌክትሪክ ዝርጋታ በአብዛኛው ደግሞ አሁን ላይ ጀምር ያለው ደግሞ በዚህ ቁጥር የደወላቸው ማግኘት ትችላላችሁ። የማማከር ማለት ነው። የሆነ ችግር ካለ ማማከር ማለት ነው። ኦርጂናል ማለት ኦርጂናል ማለት ነው ስራችሁ ከተፈጥሮ ያለው ይሄ ነገር ማለት ነው። ስለዚህ መጠቀም ትችላላችሁ። ነፃ ነው። ምንም እንትን ያለው አይ ነው። የነበረን ቆይታ ከልብ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያችን። ባይ ባይ